እንዴት አደራችሁ? እስቲ ኮመንት እየጻፋችሁ፣ ጋይስ ፀሐይ እየሞኩ ነው ውጭ ላይ። ቆይ ቆምጭ ብዬ ፀሐይዋ እንዴት አባቷ እንደምታርተውኝ እስቲ፣ ገባ ገባ በሉ። እኔ ትልቁ ችግሬ ፀሐይ ላይ ከሆንኩ በቃ አይኔ ማየት ራሱ አይችልም። አለ ብሩክ እየተጠራ ነው አለ አለ አለ። አረ ቡጡ እንዳትወርቁ። እንዴት ደስ እንደሚል የጠዋት ፀሐይ። አረ ቀስ በይ፣ እንዴት ነው የምትሮጪው? ወረች ልጅ የወንድሜ ልጅ ናት። የኔ ማር ተወው፣ ና እኔን ተወው። አቡሲና አያችሁ ታየሩ እንዴት እንደሚያምር የጠዋት ፀሐይ። ያው ፀሐይዋ በዚህ ላይ ነው ያለችው። አያችሁ እንዴት እንደምትዋጋ። በባለፈው አረንጓዴ ሆኖ የነበረውን ነው ያላሳያችሁ። ደርሶ ሊታጨር ደርሷል። ይሄውላችሁ ልጆቹን በቃ የጠዋት ፀሐይ በጨዋታ መልክ እንደ ጉድ እየሞቋት ነው ያሉት። የሚያስጠለው የሚገርማችሁ ነገር የእኔ በር ፊት ለፊት ላይ ነው። ይሄ ሜዳ ያለውና ይሄ አስፋልት ያለውና በቃ ቅልተኛ ካልኩ ልጄ ላስተኛ ካልኩ ራሱ በጭራሽ አልችልም። ልጆች ይመጣሉ። ምርት ከሌለ በጣም ነው የሚያስጠላው። በተለይ ክረምት ላይ ተውኝ። የእኔ ቤት ይሄውና፣ እዚ ጋ ይሄ ሜዳው እንዳለ የኳስ መጫወቻቸው ነው። በቃ ርብሽ ነው የሚያደርጉት። የመጨረሻ አረ ወደቀ። ናኒ ናኒና ናኒ እሽ ልቀቀው፣ ተወው። እኔም ፀሐይ ልሞቅ ብዬ ወጥቼ የት ሊሄድ አይሄድም አይሄድም፣ ልቀቀው። ትምህርት ቤት ሊሄድ ብሎ ይኸውና ቦርሳ አዝሎ የትንገዳገዳል። ያላቅሙ ያላቅሙ እየተንገዳገደ ይገኛል። ተመልከቱ ቦርሳውን ኧረ ታው ታው ታው የማን ልብስ አስቀምጥ ነው ናኒዬ ቦርሳ ላውርድልህ ወልገ ወይን ቤቱ ገባ። በ ናየ ደቀ ቦርሳውን ጣልከው እና እስኪ አድርግለት፣ አቡሲን አስቀምጠው፣ እሱን ልብስ እዛው ቦርሳውን አድርግለት። ቤት ገቡ ልግባኝ እ አሁን እንጀራ ልጋግር ነው። እንጀራ ልጋግር ነው እንዲሁም ማለት ስንት ስራ አለኝ መሰላችሁ እ ትገቡ ቤት በቃ በቃችሁ። እንሮጣለን ትሮጣላችሁ?